ወገኖቼ ጸሎት አንድ አማኝ ካሉት በጣም ኃይለኛ መሳሪያዎች አንዱ ነው። ክርስቲያኖች ሲጸልዩ ከእግዚአብሔር ፊት የሚፈሰውን ታላቅ ኃይል በትክክል ቢረዱ ኑሮ ይህን ቅዱስ መብት ፈጽሞ አቅልለው አይመለከቱም ነበር። በስክሪውቴፕ ሌተርስ ሲ ኤስ ሉዊስ ጸሎት እንደ ጠንካራ ምሽግ ነው ይላል። እናም አንድ ሰው ሐሳቡን ወደ እግዚአብሔር ለማንሳት በሚሞክርበት ጊዜ ለአፍታም ቢሆን ጠላት ዳቢሎች ሊፈቅድለት አይችልም። ትኩረት የሌለው ጸሎት የክርስቲያን ውድቀት መጀመሪያ እንደሆነ ጽፏል። ሆኖም ብዙ ክርስቲያኖች ጸሎትን በቁም ነገር ሳይመለከቱት ቀርተዋል። በምትጸልዩበት ጊዜ በመንፈሳዊ ዓለም ስለሚሆነው ነገር ልገልጽላችሁ ነውና በጥሞና እንድታዳምጡ ፈልጋለሁ። የጸሎት ገጽታዎች ሁለት ናቸው። አንዱ በምድር ላይ ሲሆን ሁለተኛው በሰማይ ነው። ነገር ግን ከመካከላቸው አንዱ ብቻ በእውነት ወደ እግዚአብሔር ይደርሳል እናም እውነተኛ ለውጥ ያመጣል። በዘፍጥረት አንድ ሃያ ስድስት ላይ እንደተገለጸው እግዚአብሔር ሰውን ሲፈጥር በምድር ላይ እንዲገዛ ለሰው ልጆች ሰጠው። መለኮታዊ ኃይልን በሰው እጅ አስቀመጠ። የመግዛትና የመምራት ከተፈጥሮ በላይ የሆነ ችሎታን ሰጠን። ነገር ግን ይህንን ሥልጣን በትክክለኛው መንገድ እንድንጠቀምበት ከተፈጥሮ ወይም ምድራዊ ብቻ ሳይሆን ከፍ ካለው ቦታ መሆን አለብን። ወደዚህ መንፈሳዊ ግዛት ለመድረስና ከዚህ ኃይልን ከምትታጠቁበት ቦታ ሆናችሁ ለማስተዳደር ከእግዚአብሔር ፊት መጸለይ አለባችሁ። ዮሐንስ 3 31 ከላይ የሚመጣው ከሁሉ በላይ ነው ይላል። ይህ ማለት በእግዚአብሔር ሕልውና ውስጥ ስትኖሩ ከምድር ጩኸት በላይ ትሆናላችሁ ከሚገጥሟቹ ፈተናዎች፣ ችግሮች ወይም አጋንንታዊ ተቃውሞች ሁሉ በላይም ትሆናላችሁ። ሉዊስ ሰዎች ለመጸለይ በተቃረቡ ቁጥር ጠላት ንቁ ይሆናል ይላል። በዚህ ጊዜ ጣልቃ ይገባል፣ ትኩረትን ይከፋፍላል እና አእምሮን ወደ ትናንሽ ጉዳዮች ያዞራል። ምክንያቱ ደግሞ በትኩረት የሚጸለይን ጸሎት እውነተኛ ኃይል ስለሚፈራ ነው። ሰዎች የሚጸልዩበት ሁለት መንገዶች አሉ በስጋና በመንፈስ አንደኛ በስጋ መጸለይ ይህ የሚሆነው አንድ ሰው ቃላትን ሲናገር ልቡና አእምሮ ግን ሌላ ቦታ ሲሆን ነው መንፈሳቸው በእውነት ወደ እግዚአብሔር መገኘት ፈጽሞ አይደርስም ምክንያቱም በአእምሮ የተዘናጉ ናቸው ለዓመታት ወደ ቤተ ክርስቲያን ይሄዱና ዘወትር ይጸልዩ ይሆናል ነገር ግን ሳይለወጡ ወደ ቤት ይመለሳሉ። ሉዊስ በቡድን ጸሎት ውስጥ ይህ ይበልጥ የተለመደ መሆኑን አስተውሏል። ለማስመሰል ቀላል ነው ወይም በእንቅስቃሴዎች ውስጥ ማለፍ ቀላል ነው። እነዚህ ግለሰቦች በስብከት ወይም በጸሎት ጊዜ ይተኛሉ፣ ነገር ግን ስልካቸውን ስክሮል ሲያደርጉ ንቁ ይሆናሉ። እግዚአብሔር በሕይወታቸው ሊንቀሳቀስ ሲል ዲያብሎስ የመንፈሳዊ እንቅልፍ ክብደትን ይጨምራል። ለመጸለይ በማሰብ ሊነቁ ይችላሉ። ነገር ግን ከመቀደስ ይልቅ ምቾትን ስለሚመርጡ ይተኛሉ። እየጸለዩ እንደሆነ ያስባሉ፣ ግን ከእግዚአብሔር እይታ አንጻር አይደሉም። ሉዊስ እንዳለው የእግዚአብሔር መገኘትን ለማስታወስ በጣም አስቸጋሪውና ለመርሳት በጣም ቀላል የሆነው እውነታ ነው። አእምሮ ወደ ቅርብና ተጨባጭ ወደ ሆነው ይሳባል። ለዚህም ነው እነዚህ የሥጋ ጸሎቶች ምንም አይነት መንፈሳዊ ውጤት የሌላቸው በራእይ 3 15 16 ኢየሱስ በሎዶቅያ ያለችውን ቤተ ክርስቲያን ለብ ያለች በመሆኑ አስጠንቅቋል በራድ ወይም ትኩስ እንዳይደለህ ሥራን አውቃለሁ እንዲሁም ለብ ስላለ ካፌ ልተፋ ነው በማለት ይህ ማለት ስሜታዊ ወይም ልባዊ ያልሆኑ ጸሎቶች እግዚአብሔርን አያስደስቱም ማለት ነው ሙሉ በሙሉ ቁርጠኛ መሆን አለባችሁ። በትኩረት በመንፈስ ጸልዩ፣ ወይም ደግሞ አትጸልዩ። እግዚአብሔር በግማሽ ልብ የሆነን አምልኮ አይቀበልም። ሁለተኛ፣ በመንፈስ መጸለይ። ወደ እግዚአብሔር ዙፋን የሚደርሰው ጸሎት ይህ ብቻ ነው። አካላችሁ ነፍሳችሁና መንፈሳችሁ ሙሉ በሙሉ እጅ ሲሰጡና በእግዚአብሔር ላይ ሲያተኩሩ ይከሰታል። እውነተኛ ጸሎት ለእግዚአብሔር መገኘት ያለን ምላሽ ነው። ስለ እርሱ በጨረፍታ ስንመለከት በእውነት እየጸለይን ነው። በመንፈስ የሚጸልዩት በችግራቸው ወይም በሌሎች አይረበሹም። መንፈሳቸው በእግዚአብሔር ክብር ሙሉ በሙሉ ተሸፍኗል። በአካል በምድር ላይ ሊኖሩ ይችላሉ፣ በመንፈሳዊ ግን በእግዚአብሔር ዙፋን ፊት ናቸው። ኢየሱስ በዮሐንስ አራት ሀያ አራት ላይ እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱ ይገባቸዋል ብሏል። አእምሯችሁ ከተዘናጋ አምልኳችሁ የእውነት አይደለም። እና በዚህ መንገድ መጸለያችሁን ከቀጠላችሁ ውጤቱን እምብዛም አታዩም። ምድራዊ ችግሮች ኃይል ለሌላቸው ሥጋዊ ጸሎቶች ምላሽ አይሰጡም። በመንፈስ ስትጸልዩ ግን ወደ ሰማያዊው ዓለም ትወሰዳላችሁ። ኤፌሶን 2፥6 እንደሚለው ከክርስቶስ ጋር በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እናም በመለኮታዊ ስልጣን መናገር ትጀምራላችሁ። ከተቃዋሚዎችና ከአለቆች ሁሉ በላይ ትነሳላችሁ። ኤፌሶን 1 21 እናም ጸሎታችሁ መንፈሳዊውን ዓለም ያናውጣል። ሉዊስ በሚያምር ሁኔታ ጸሎት አስማታዊ ዘዴ እንዳልሆነ ተናግሯል። ይህ ከመለኮታዊ ማንነት ጋር በቀጥታ የተቆራኘ ነው ሰማይና ምድር የሚገናኙበትና የእግዚአብሔር ስልጣን በእኛ ውስጥ የሚፈስበት ነው። ለዚህ ነው ኤፌሶን 6:18 በሁሉም ጊዜ በመንፈስ እንድንጸልይ አጥብቆ የሚያሳስበን። ዮሐንስ 3:31 ከላይ የሚመጣው ከሁሉ በላይ ነው በማለት ያሳስበናል። ከዚህ ስፍራ ሆናችሁ ስትጸልዩ ድምጻችሁ የሰማይ ስልጣንን ይይዛል። ጸሎት እግዚአብሔር በመለኮታዊ ስራው እንድንሳተፍ የሚያደርግበት መንገድ ነው። ቃላቶቻችሁ የፈቃዱ መሳሪያዎች ይሆናሉ። ያዕቆብ 5:16 የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ይላል። ትኩረት የሚከፋፍሉ ነገሮች መለኮታዊውን ሕሉና እንዲሰርቁ አትፍቀዱ። ዐይናችሁን በኢየሱስ ላይ አድርጉ። ዕብራውያን 12:2 ልባችሁን ከእግዚአብሔር ፍጹም ፍቃድ ጋር በማስተካከል መንፈስ ቅዱስ በእናንተ በኩል እንዲማልድ ፍቀዱለት። ክርስቲያን ስትሆኑ መንፈሳችሁ ከክርስቶስ ጋር ይዋሃዳል። አንደኛ ቆሮንቶስ 6:17 በዚህ ሕብረት ውስጥ ቃላቶቻችሁ የእርሱ ቃል ይሆናሉ፣ ጸሎታችሁ የሰማይ ኃይልን ይሸክማል እና የእግዚአብሔርን ሥልጣን በምድር ላይ ይለቃል። ለዛም ነው ኢየሱስ በዮሐንስ 15:7 ላይ በእኔ ብትኖሩ ኖሩ ቃላቶቼን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል ያለው። ሮሜ 8 34 የሞተው ይልቁንም ከሙታን የተነሳው ክርስቶስ ኢየሱስ በእግዚአብሔር ቀኝ አለ፣ ስለ እኛ ደግሞ ይማልዳል ይላል። ስትጸልዩ መንፈስ ቅዱስም ስለ እናንተ ይማልዳል ሮሜ 8 26 እስከ 27 እንደሚያስረዳው፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ አሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። በምጸልዩበት ጊዜ በእናንተ ውስጥ ያሉትን ሕያው የክርስቶስን ቃላት እየተለማመዳችሁ ነው። በጸሎታችሁ ኃይልን እየለቀቃችሁ ነው። ስለ እናንተ የሚማልድ ክርስቶስ ራሱ አለላችሁ። ውድ ወንድሞቼ፣ እህቶቼ የጸሎትን ኃይልና አስፈላጊነት በጭራሽ አታሳንሱ። ከእግዚአብሔር ልብ ጋር የሚያገናኘንና መለኮታዊ ኃይሉን በሕይወታችንና በዚህ ዓለም ውስጥ የሚያንቀሳቅስ የሕይወት መስመር ነው። እንግዲህ በድካማችን የሚራራልንና በድፍረት ወደ እርሱ እንድንቀርብ የሚጠራን ሊቀ ካህናት እንዳለን አውቀን በድፍረትና በመታመን ወደ ጸጋው ዙፋን እንቅረብ። ሙሉ በሙሉ በእግዚአብሔር መገኘት ላይ እንድናተኩር የጸሎታችንን ጊዜ በመጠበቅ ትኩረትን የሚከፋፍሉ ነገሮችንና የዚህ ዓለምን ጭንቀትን በመተው እንትጋ። መንፈሳችን ወደ ሰማያዊ ቦታዎች እንዲወሰድ መንፈሳችን ወደ ሰማያዊ ቦታዎች እንዲወሰድ በመፍቀድ በመንፈስ እንጸልይ። ስንጸልይ ብቻችንን እንዳልሆንን ፈጽሞ አንርሳ። መንፈስ ቅዱስ ስለኛ ይማልዳል። በጸሎት ድምፃችን የሚፈስ የክርስቶስ ቃል አለን። እኛ የነገስታት ንጉስ አምባሳደሮች ነን፣ የኃይሉና የሥልጣኑ ማስተላለፊያዎች ነን። ስለዚህ ጸሎታችን ተራሮችን በሚያንቀሳቅስ ባሕርን በሚከፍልና ሙታንን በሚያስነሳ አምላክ እንደሚሰማና እንደሚመለስልን በማመን በእምነትና በማያወላውል መንፈስ እንጸለይ። ለጸሎት ባለን ቁርጠኝነት የምንታወቅ ሰዎች እንሁን። ፈቃዱ በሰማይ እንደሆነው በምድር ላይ ተገልጦ እስከምናይ ድረስ በእግዚአብሔር ፊት ለመቀመጥ ፈቃደኛ እንሁን። እናም ስንጸልይ የመንፈስ ቅዱስን ድምጽ በጥሞና እናዳምጥ። እርሱ ይመራናል፣ እናም የአብን ልብ ያሳየናል። የእርሱን መሬት ለመከተል እንዘጋጅ። ጸሎታችንን ከእግዚአብሔር ፍጹም ፈቃድ ጋር እናስተካከል እና ጊዜውንና መንገዶቹን እንታመን ምክንያቱም ዋና ዓላማው ጸሎት የራሳችንን መንገድ ስለማግኘት አይደለም፣ ልባችንን ከእግዚአብሔር ፍቃድ ጋር ስለማስተካከል ነው። እርሱን ለሚወዱትና በዓላማው ለተጠሩት ሁሉን ነገር አንድ ላይ እንደሚሠራው ቀን የራሳችንን እቅድ መተውና ፍጹም የሆነውን መታመን አለብን። በትሕትና በአክብሮትና ለእግዚአብሔር ፍቃድ ሙሉ በሙሉ በተገዛ ልብ ወደ ጸጋው ዙፋን እንቅረብ። ያለማቋረጥ የምንጸልይ ለቤተሰቦቻችን ለማህበረሰባችንና ለሀገራችን ባለው ክፍተት ውስጥ የምንቆምና በእግዚአብሔር ዘንድ የሚሳነው ነገር እንደሌለ በማያወላውል እምነት የምናምን ሕዝብ እንሁን። ጸሎታችን ለጌታ ጣፋጭ መዓዛ ይሁን፣ በዙፋኑ ፊት የሚወጣና ልቡን ወደ ተግባር የሚያንቀሳቅስ ጥሩ መዓዛ ያለው መሥዋዕት ይሁን። እናም ሕይወታችን የጸሎትን ኃይል ያሳይ። የእግዚአብሔር ሕዝብ ሲንበረከክ በእምነት ሲጮና በሁሉም ነገር ሲታመን ለሚሆነው ነገር ሕያው ምስክር እንሁን። የእግዚአብሔር ልጆች እንደመሆናችን መጠን በጸሎት ከእርሱ ጋር እንድንተባበር ያለንን ልዩ መብትና ኃላፊነት አንዘንጋ። በዚህ ምድር ላይ የእርሱ እጆችና እግሮች ለመሆንና መንግስቱ ስትመጣ እና ፍቃዱ በሰማይ እንደሆነ በምድርም ላይ ለማየት፣ ስለዚህ ውድ ወንድሞቼና እህቶቼ በፍጹም ልባችን በፍጹም ነፍሳችንና በሙሉ ኃይላችን እንጸልይ። በመንፈስ እንጸልይ፣ በእምነት እንጸልይ። እናም አምላካችን እንደሚሰማን እንደሚወደንና ከምንጠይቀው ወይም ከምናስበው ሁሉ በላይ ማድረግ እንደሚችል በማያወላውል መታመን እንጸልይ። በመጨረሻ በኤፌሶን 6፥18 ላይ ከሐዋርያው ጳውሎስ የተሰጠውን የመጨረሻ ምክር ተውላችኋለሁ። በሁሉ አይነት ጸሎትና ልመናዎች በሁሉም አጋጣሚዎች በመንፈስ ጸልዩ። ይህን በማሰብ ንቁ ሁኑ እና ሁል ጊዜም ስለ ሁሉም የጌታ ሰዎች መጸለይን ቀጥሉ። ይህ የኛ ጩኸት ከልብ የመነጨ ቁርጠኝነትና የዕለት ተዕለት ተግባራችን ይሁን። ያለማቋረጥ የምንጸልይ አንዳችን ለሌላው ክፍተት የምንቆምና አምላካችንን ከምንጠይቀው ወይም ከምንገምተው በላይ ማድረግ እንደሚችል በማያወላወል እምነት የምናምን ሕዝብ እንሁን። በእምነትና በኢየሱስ ስም የሚቀርብ በአንድ ጸሎት ያለውን ኃይል ፈጽሞ አቅልለን አንመልከተው። ጸሎታችንን በሰማያዊ ዓለምና በዙሪያችን ባሉት ሰዎች ሕይወት ላይ ለውጥ እንደሚያመጣ እያወቅን በአማላጅነታችን ፍጹም አንታክት። እና ሁሌም እናስታውስ፣ ስንጸልይ የምንናገረው ለአየር ብቻ አይደለም። የምንገናኘው ከዩኒቨርስ ፈጣሪ፣ ሁሉንም ነገር በቃሉ ኃይል ከሚይዘው አምላክና ከወደደን ከዘላለም ፍቅር ጋር ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድንገናኝ ወደ ጸጋው ዙፋን በድፍረት እንቅረብ። የጸሎታችን ኃይል በቃላችን አንደበተ ርቱዕነት ወይም የለመና ርዝማኔ የመጣ ሳይሆን በእምነት ከእምነት የሆነ ከሚጸና ፍቅር ሰምቶ ከሚመልስ አምላክ እንደሆነ እንወቅ። ጸሎታችን የእግዚአብሔርን ልብ ያንጸባርቅ፣ ቸርነቱን ይግለጽ እና ታማኝነቱን ይመስክር። በጨለማ ውስጥ ብርሃን፣ ተስፋ ለሌለው ተስፋ በጨለማ ውስጥ ብርሃን፣ ተስፋ ለሌለው ተስፋ፣ ለደከሙም ብርታት ሆኑ። የእርሱን መገኘት ስንፈልግ ጸጋውን ስንታመንና ለፍጹም ፍቃዱ ሙሉ በሙሉ እጅ ስንሰጥ ጸሎታችን በእግዚአብሔር ፊት እንደ ጣፋጭ መዓዛ ይነሳ። በመጨረሻ ጸሎት የፍጻሜ መንገድ ብቻ አይደለም፣ በራሱ ፍጻሜ ነው። ከፈጠረን ከተቤዠንና ከእኛ ጋር ለዘላለም ሊያኖረን ከሚናፍቅ አምላክ ጋር የሚደረግ የተቀደሰ ህብረት ነው። እንግዲያውስ ወዳጆቼ ሆይ በሆነው ነገርና ባለን ሁሉ እንጸልይ። አምላካችን ለጸሎታችን መልስ ለመስጠትና ሕይወታችንንና ይህንን ዓለምን ለክብሩ ለመለወጥ እንደሚችል በድፍረት በጽናትና በማያወላወል መተማመን እንጸልይ። እናም የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን ፊቱን በመፈለግ በጸጋው በመታመን ከመንገዱ ፈቅ አንበል። አሁንም እንደዚሁም ለዘላለም አሜን።